ያው አጠቃላይ በወረዳችን ወዲ 20 በነባር መስኑ 1881.25 በአዲስ መስኑ 290 በጥቅሉ አምስት ሄክታር መሬት ሲኖረን ከዚህ ማሐከል ውስጥ 1910.85 1910.85ቱ በስንዴ ለማበቱ ሁኔታ ነው። ቀበሌዎች ማለት ነው። ከዚህ መካከል ያው አሁን ያለንበት ጠቢ ቀበሌ ላይ ነው። እዚህ ቀበሌ ላይ ያው የሚታየው ክላስተር ላይ 550 ሄክታር መሬት የለማበት ሁኔታ ነው ያለው። በአጠቃላይ ስናየው ያው እንግዲህ የሰብሉ ቁመና ፐርፎርማንሱ በዚህ ላይ በሚያምር ሁኔታ ያለበት ሁኔታ ነው ያለውና በአጠቃላይ ከዚህ ከ550 ሄክታር መሬት ወደ 25000 ኩንታል ምርት እናመርታለን ብለን እየጠበቅን ያለንበት ሁኔታ ነው ያለው። ፐርሄክታር በአንድ ሄክታር ያው 45 ኩንታል ይመረታል ብለን እናስባለን። ሲደመርም ባለፈው ዓመትም ከ40 ኩንታል በላይ በሄክታር የተመረተበት ሁኔታ ነው ያለው። እንዳጠቃላይ ዚ 012 ቀበሌ ላይ ከፍተኛ የማዳበሪያ እንትን የተጠቀመበት ሁኔታ ነው ያለው። አርሶ አደሩ ዋንተዋን ሬሾ 1100 ኩንታል በላይ የተጠቀመበት ሁኔታ ነው ያለው። በዚህም ተሳታፊ አርሶ አደር ከ600 በላይ አርሶ አደሮች ተጠቃሚ ናቸው እዚህ ቀበሌ ላይ ማለት ነው እና ይህንን ሰብል ወደዚህ ሲመጣ ወይም ይሄ ሰብል እንዲሳካ እንዲሳካ ለማድረግ ብዙ ፈተናዎች አሉት። ያው ብዙ ነገሮች አሉት ማለት ያው ወጣቱም አርሶ አደሩም ወደ ሽንኩርት የሚያመዝንበት ሁኔታ ነው ያለው። ያንን አስተሳሰብ በመቀየር መንግስት ያወረደውን ስትራቴጂ በመከተል ይህን ስራ ለመፈጸም እየተቻለ ያለበት ሁኔታ ነው ያለው። የመስኖ ልማት ወይም የበጋ መስኖ ስንዴ ልማት ለማልማት በመግደል አውረዳ መደበኛ ተግባሩን አድርጎ እየሰራ ከመሄዱ ጋር ተያይዞ አንድ አምስት ዓመቱ ላይ ነው የምንገኘው። ይህን በማድረግ ረገድ ከፍተኛ የሆነ የማህበረሰብ ተጠቃሚነትን እያረጋገጥን የመጣንበት ሂደት ነው ያለው። እንግዲህ ይህን ለማድረግ የመጀመሪያ ወደ ተግባሩ ስንገባ መጀመሪያ ተግባቦት መፍጠር ነው። ይህን ተግባቦት ለመፍጠር የመጀመሪያው በዜሮ 12 ላይ የምናያቸውን ምርጥ ተሞክሮች ወደ ሌሎቹ ቀበሌዎች ማስፋት ግዴታ ስለሚሆን ይህን ለማድረግ ከቀበሌ መዋቅሩ ጋር ከመስኖ ኮሚቴዎች ጋር ከተጠቃሚ ማህበረሰቦች ጋር እናንተ ጠቅላላ መስኖ ከሚያለማው ማህበረሰብ ጋር ሰፊ የሆነ የምት ተግባቦ ስራ ከሰራን በኋላ ሶስት መድረኮችን ነው እያካሄድን ያለ ነው። የመጀመሪያው ጠቅላላ የመስኖ ተጠቃሚዎች ኮንፈረንስ እና መግባባትን ያደረግ ነው። በሌላ መንገድ ደግሞ የመስኖ ኮንፈረንስ የመስኖ ተጠቃሚዎች ባለቤት ሴቶችን ለብቻቸው ኮንፈረንስ ና ያካሄድንላቸው። በመጨረሻው ደግሞ ወጣቶች ጋር ነው የተግባባ ነው። በዚህ ረገድ በመስራት የተሻለ ውጤት ያመጣንበት እና ህዝቡ ከዚህ ተጠቃሚ የሚያደርግንበት አመት ነው ማለት ይቻላል። ይህንን ጠቢ ላይ ያለውን ተሞክሮ ለሌሎቹ ቀበሌዎችም ደግሞ ተደራሽ ማድረግ ያስፈልጋል። ጠቢ እንደመነሻችን እንጠቅምበት እንጂ ዜሮ 29 ከፍተኛ ውጤት የምናመጣበት ሀገር ነው፣ ዜሮ 3 ሰፊ የሆነ መስኖ ልማት የምናደርግበት ሀገር ነው፣ ዜሮ 13 የምንጠቀምበት ሀገር ነው እና ጠቢ ላይ የጀመርናቸውን ነገሮች ከስድስት ቀበሎች ላይ ያላነሰ የስንዴ ልማት ሰፊ የሆነ ልማት እያለማና ያለ ነው። በዚህ ረገድ እንደ ወረዳ ካቀርናቸው እቅዶች ከመቶ ፐርሰንትና ከዛ በላይ ፈጽመን የምርት ጨማሪ ለማድረግ አልመን እየሰራ ነው የቆየ ነው። ይህን ለማድረግም የተሻለ የገበያ ማረጋገጥ ስራ ተሰርቶበታል። ከፍተኛ የሆነ የወጣቶች ስራ እድል ተፈጥሮበታል። ምርት ከምንጨምርባቸው ቴክኖሎጂዎች የመጀመሪያው ከተግባቦት ቀጥለን የእርሻ አስተራረስ ሲስተም መከተል ነው። ጠቢ ላይ እያደረግ ነው 09 ያደረግ ነው። 06 ቀበሌ ላይ እያደረግ ነው በትራክተር እርሻ በዚህ አመት ፕራክቲካል ይፈጽመናል። ስለዚህ በትራክተር እርሻ በማረስ ደግሞ አንዱ ምርትን ከምናሰድግባቸው ቴክኖሎጂዎች የምንጠቀመው ተጠቀመው አንዱ ንሱ ነው። ሁለተኛው የምርጥ ዘር አጠቃቀማችን ነው። ምርጥ ዘር አጠቃቀማችንን ከአመት አመት እያሻሻልን በሄድ ወቅት ከፍተኛ የሆነ የምርት ጭማሪ እናመጣለን። የምርት ጭማሪ አረግን ማለት ደግሞ የምግብ ዋስትናችን ይረጋገጣል። ስለዚህ እኛ የበጋ መስኖ ስንዴ ልማት አለማን ብለን ስናስብ ከምግብ በዘለለ ለ ለኢንዱስትሪዎች በቂ የሆነ ስንዴ አልምተን ለኢንዱስትሪዎች ለመመገብ በቅድመ ዝግጅት ላይ ነው የምንገኘው። ስለዚህ አሁን የምንገኝበት ይሄ ቀበሌ የሚገኘውን ምርት በቀበሌው ካለው ከህብረስራ ስራ ማህበራት ጋር ትስስር ፈጥሮ የሚሰበሰበው ምርት ማህበራቶች ጋር ተረክበው ቀጥታ ለዩኒዮኖች አስረክበው ዩኒዮኖች ደግሞ ወደ ዞናችን ላይ ውስጥ ላሉት የስንዴ ፋብሪካዎች ተደራሽ የምናደርግበትን ሂደት እያደረግ ነው የመጣንበት ሁኔታ እንዳለ ለመግለጽ ነው። እጅግ አድርጌ አመሰግናለሁ። በዚህ አመት በመስኖ ደረጃ ወደ 2100 የሚጠጋ መሬት እያለማን ያለንበት ሁኔታ ነው ያለው። ከ2100 ከሚጠጋው መሬት ወደ 1910 አካባቢ የሚሆነው ለስንዴ ልማት የዋለ መሬት ነው ማለት ነው። በስንዴ ልማት እንደወረዳችን በርካታ ፖቴንሻሎች አሉ። ሁሉም ተደማምረው 1910 አካባቢ የሚሆኑ መሬቶችን ማሳዎችን ስንዴ ማልማት ችለናል ማለት ነው፣ በዚህ አመት ማለት ነው። ከዚህ መካከል አሁን የምንገኝበት የጠቢ የስንዴ ክላስተር ወደ 550 ሄክታር የሚጠጋውን ይሸፍናል። ትልቁና ሰፊ ሄክታሪያችን እዝና ያለው ጠቢ ላይ ማለት ነው እና ጠቢ ላይ ይህን ያክል ስንሰራ በርካታ የሆኑ ፈተናዎችን አልፈን፣ በርካታ ውይይቶችን አልፈን በተለይ ደግሞ ማህበረሰባችን ከካሽ ክሮፕ ጋር ተያይዞ ያለውን አመለካከት በውሃ ፍታህነት ተጠቃሚነት እና ሁሉንም ማህበረሰብ ተደራሽ በማድረግ በኩል ያለውን ጠቀሜታ ስንዴም በማስረዳት በዛ ልክ የተማመንበት ሁኔታ ነው ያለው። ወጣቱ በጣም ለአመለካከት ላይ ወጣቱ በጣም ይፈትናል። ነገር ግን በዚህ ልክ መተማመን የተፈጠረበትና አንድም ሌላ ክሮፕ ሌላ ሰብል እዚህ ክላስተር ላይ የምናይበት እድል የለም። ኢቭን ቀድሞ መስከረም አካባቢ የዘሩ ሰዎች ሁለተኛ ዙር ስንዴ ያለሙበት ሁኔታ ነው ያለው ማለት ነው። ከዛ ለየት የሚያደርገው አሁን የቆምኩባት ቦታ ለወጣቶች የተሰጠ ነው። የትምህርት ቤት ግቢ ነው። የትምርት ቤቱ ግቢ ነው። ከአራት ሄክታር በላይ አካባቢ ይሸፍናል። እና 12 ወጣቶች በየአመቱ ለወጣቶች ስራ እድል ይፈጥራል። ሰብልማት ትልቅ የስራ ድል መፍጠር ያጸጋ ነው የምንለው ለዚህ ነው። ያ ማለት እዚህ ነው እንጂ እዚህ ክላስተሩ ውስጥ ግን በርካታ ወጣቶች ያለማሉ ሆነ ለመናገር ማለት ነው። በርካታ ወጣቶች የቤተሰቦቻቸውን መሬት በማልማት ችግራቸውን እየቀረፉ ያለበት ሁኔታ እንዳለ መታወቅ አለበት ማለት ነው። ፖቴንሻል መሰረት ያደረገ የምንለው ይሄ ነው። የጠቢ ፖቴንሻል አሁን ስንዴ ነው ማለት ነው፣ በበጋ ማለት ነው። ፖቴንሻል መሰረት ያደረገ እቅድ አቅደን በአግባቡ ክላስተር እያደራጀን ማህበረሰባችን ከችግር ማውጣት እንደሚቻል ይህ ትልቅ ምሳሌ ነው። በዛ ልክ ማየት አለብን። ደደሬ ማየት ትችላላችሁ፣ አደጉያ ማየት ትችላላችሁ። ዜሮ ሶስት ላይ አለ በርካታ ቀበሌዎች ላይ በርካታ የስንዴ ጥሩ የሆነ ፐርፎርማንሶች አሉ።